አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ተከበራችሁ የሸቃላ ሚዲያ ቤተሰቦች ኬፍኩም ሹ አክባርኩም? ከኔ ጋ ሁሉ አማን፣ ሁሉ ሰላም ነው። ዛሬ ጀላችሁ የመጣሁት ደግሞ ስለ ኤምባሲ ጉዳይ ነው። ብዙ ነገር ነው የምነግራችሁ፣ እስከ መጨረሻው ተከታተሉኝ። በብዛት በብዛት ከጠለብ የጠፋችሁና በባህር የመጣችሁ ማለት ነው፣ አገር መግባት የምታስቡ እንዴት አድርገን ነው የምንገባው ምናምን ምናምን ያላችሁም የጀመርኩትን ጉዳይ ወደ እናንተ አንድ ባንድ እነግራችኋለሁ። ምን ያህል ገንዘብ ፈጀብን የሚገርማችሁ በዚህ ሰዓት ገንዘብ የሌለው ሰው ራሱ ከሳውዲ አረቢያ ሀገር መግባት ራሱ ሰዓብ ነው። በጣም ብዙ ብር ይወስዳል። ብዙ ድካም አለው። እያንዳንዱ ግን እነግራችኋለሁ። ከዛ በፊት ግን እንደተለመደው ላይክሸር ሰብስክራይብ ያድርጋችሁ፣ ለብዙ እህቶቻችሁ እንዲደርስ አድርጉላችኋለሁ። የሀገሬ ልጆች ብስምላ ሰለ አለነቢ ከጠለብ ጠብታችሁ? ስትሰሩ ኑራችሁ አገር ቤት ስትሄዱ የመጀመሪያ የምትሰሩበት ሰውዬ በለቅ ካደረገባችሁ በለቁ ሳይጠፋ አገር መግባት አትችሉም። ስለዚህ መጀመሪያ ቆንጽላ ከመሄዳችሁ ወይም ኤምባሲ ከመሄዳችሁ በፊት ያንን አረጋግጡ፣ ጠይም ያንን ማረጋገጥ አለባችሁ። እና እዚህ ጋር ወረቀት ስታስጽፉ አራት መቶ ሀምሳ በርት ትከፍላላችሁ። ለምንድን ነው ለወረቀቱ ማለት ነው። ከዛ አራት መቶ ሀምሳ ብር ትከፍላላችሁ። ጉርድ ፎቶ ካላችሁ ወይም ደግሞ እዛው ከተነሳችሁ ሀያ ሪያል ትከፍላላችሁ። የተወሰኑ ወረቀቶች ኮፒ ምናምን አስር ብር ሁለት ብር ሶስት ብር እንደዚህ ትከፍላላችሁ። በጣም ብዙ ነገር አለው ማለት ነው። እና ስትሄዱ ደግሞ ካርድ መሙላት አለባችሁ። ፎቶግራ መታወቂያ በጃችሁ ካለ ችግር የለም። መታወቂያ ግን በጃችሁ ከሌለ ፎቶ እኔ አሁን የመታወቂያ እንትን ነበር ያለኝ ማለት ነው። ኮፒ ነበር ያለኝ። ፓስፖርት ቢኖራችሁም ባይኖራችሁም መግባት ትችላላችሁ። ከዛ ሀያ ሪያል ለጉርድ ፎቶ ከፈልኩ፣ ስድስት ፎቶ ማለት ነው። ሁለቱን አንዱን ከእናንተ ጋር ይሰጧችኋል፣ የአየር ትኬት የምትቆርጡበት ካርድ ላይ ማለት ነው። አንዱ ደግሞ የእናንተ ፋይል ጋር እዛው ይቀመጣል ማለት ነው። እና የሀገሬ ልጆች ሀያ ብር ትከፍላላችሁ ለፎቶ። ሌላው ነገር ትራንስፖርት ራይ ሀጃያ ታቆጣላችሁ። የመዳም ሰው አካላችሁ በስራ ቦታ ከሆናችሁ ሙምክን። ነገር ግን ራይ ሀጃያ ሂዶ መምጣት መቶ ሪያል ነው መቶ የቅርብ መሸዋር ሀምሲን ሪያል ነው። ራይ ሀጃያ መቶሪያል ትከፍላላችሁ ማለት ነው። ከዛ ምን አለው መሰላችሁ ሁሉን ነገር ትጨርሳላችሁ በፊት አራት መቶ ብር ከፍላችሁ የጠያ ራሳት ከፍሎ ወይም በስማሳት ታደርጉ። ብዙ ልጆች ሀሳባቸውን እየቀየሩ ስራቸውን እየሰሩ ነበር ማለት ነው። አሁን ግን አሁን ግን ትሄዳላችሁ። የአራት መቶ ብር ካርዶን ሁሉ ታስባላችሁ። አሻራ ከመስጠታችሁ በፊት የምትጨርሱት አምስት መቶ ሪያል ብሉት። ለምን አራት መቶ አምሳ ልዛት ከፍላኞቹ የተለያዩ ወረቀቶች ምናምን ምናምን ኮፒ አምሳ ብር ቢሆን ነው። ምን ሊበልጥ ይችላል? ስልሳ ሰባ ይጠቀብኝ አስባለሁ እና እኔ የከፈልኩት ማለት ነው። ከዛ በኋላ ያለውን የትኬት ብዙ ብሬ ስለሚቀር አይ ሀሳቤን ቀይር ያለ ብለው ብዙ ልጆች ስለሚቀይሩ፣ አሁን ምንድነው አሻራ ልትሰጡ ስትሄዱ ምንድነው የሚያደርጓችሁ፣ የአየር ትኬት ቆርጣችሁ ይዛችሁ ነው የምትባሉት ማለት ነው። ገባችሁ? አሁን የእኔ ተቆርጦ ጨርሻለሁ። የሀገሬ ልጆችን ሰላም እንዲገባ ዱአ አድርጉልኝ ማለት ነው። ሁላችሁም በሰላም ግቢ ያላችሁ ተመኙ። ልጅ እንገና እኔ ብዙ ነገር ይቀረኛል። ቀኑ ቅርብ አይደለም አርቄኔ የቆረጥኩት ማለት ነው። ከዛም ምን አለመሰላችሁ የንትን ትኬት ስትቆርጡ ሻንጣ ይጠይቋችኋል ማለት ነው። ምን ያህል ሻንጣ ነው የሚጠይቋችሁ? የኢትዮጵያ አየር ትኬት ከሆነ የምትቆርጡት ከፍላችሁ የፈለጋችሁትን ሻንጣ ይዛችሁ መልስ ትችላላችሁ። ገባችሁ። ገንዘብ ጭማሪ ከፍለሽ ሻንጣ ሽን ይዘሽ መልስ ይችላል። እነ መዳም ግን ኩንትራት ቤት ያላችሁ ሲቆርጡላችሁ ተናገሩ። 23 23 ኪሎ እና ሰባት ኪሎ። 23 23 ኪሎ ሁለት ሻንጣ ከዛ ደግሞ ሰባት ኪሎ በእጃችሁ የምትይዙ ጠያራ ውስጥ ጋችሁ የምትገቡ ከፍሎ ማሳለፍ ይቻላል። ግን እንትቡ ጠያራ የሳኡዲ እና የኢትዮጵያ ይሆናል። የኢትዮጵያ ከቆረጣችሁ ትችላላችሁ እና በ23 በ23 ኪሎ ትቆርጣላችሁ። እንደዚህ አይነት ወረቀት ይሰጣችኋል። እዚህ ጋር የምትይዙት የሻንጣ መጠንና የምትበሩበት ሰዓት። ከዛ ኔ ለሀገር ቤትም እዚሁ መቁረጥ ይቻላል። ምሳሌ አዲስ አበባ ለማታርፉ ማለት ነው፣ ክፍለ ሀገር። አሁን እኔ የክፍለ ሀገር ልጅ ስለሆንኩኝ አዲስ አበባ እንደገና ነው የምቆርጠው። ለምን እዚህ ውድ ሆነ። ቤት ስንት ቆረጥኩኝ? የአየሩ ከዚህ ከሳውዲ አዲስ አበባ ድረስ በአንድ ብር ማለት ነው በአንድ ሺህ እርያ በብላክ ማርኬት ሲሳ በአ ሁለት ምናምን ምናምን ማለት ነው ኦኬ። በባንክ ሰላሳ ሰባት ሺ ብር እንደዛ ነው። እልሙሄም ይሄንን ቆረጥኩኝ። ከዛ እዚህ ውድ ነው ገባችሁ። ውድ ስለሆነብኝ ኢትዮጵያ ውስጥ ቢያንስ በአምስት ሺ ወይ በስድስት ሺህ ልቆርጥ ይችላሉ። አሁን ላይ ግን እዚህ ሁለት ሁለት መቶ 5ምሳ ነው። ገባችሁ? ስለዚህ በአንድ ላይ ሁለቱንም እዚሁ የሚቆርጥ ሰው ካለ እዚሁ ተናግሮ ማለት ነው። ከአዲስ አበባ ወደ ኮመርሻ ያኔ እዛ ወርዳችሁ ነው፣ ግን በውስጥ ነው። አትወጡም፣ አትከራዩም፣ ቤት ወይም ዘመድግ አታርፍም። ገባችሁ? እኔ ግን አርፌ እንደገና ነው መሄደው። ኦኬ አገሬ ልጆች እና ምንደረግኩ መሰናችሁ? እዛ አቆርጣለሁ አለው እዚህ የቆረጥኩት ከዚህ አዲስ አበባ ብቻ አንድ ሺህ ብር አየ። አሁን ምንድነው የቀረኝ? አሻራ ስትሰጡ ቀድማችሁ ቲኬት ይዛችሁ ካልመጣችሁ አይቻልም የሚል ህግ ስላላቸው ማለት ነው፣ በአዲሱ ትኬት መሰረት። ምክንያቱም ብዙዎች ያንን ነገር ፈጽመውት አልተመለሱም፣ በዛው ስራቸውን እየሰሩ ነው። እና የሚያስፈልጋችሁ ነገር ስትሄዱ ካርድ ሙሉ፣ የዋይፋይ የዋትሳፕ ማለት ነው ፎቶ መታወቂያ እጃችሁ ላይ ካለለ ማለት ነው። ለእነሱ ትልቁላቸው ላችሁ እንደገና ደግሞ የሚያስፈልጋችሁ መታወቂያችሁን በእጃችሁ ከሆነ አያስፈልጋችሁም። ፎቶ ግድ ነው። ጉርድ ፎቶ ተነስታችሁ ራሱ መጀመሪያ ይዛችሁ ብትሄዱ ሁለት ጉርድ ፎቶ አስፈላጊ ነው። እንትን ካላላችሁ እዛ ያስመሷችኋል። እዚህ የደረሰ እንትን አትልበሱ ብሎ እዛ በጣም ያስቸግራል። እዚ የደረሰ ሸሚዝ ለብሼ ጠረሃ ሳደርግበት በጣም አስቸግሮ የነበር እና ፎቶ እንደምነሳ ሳላስበው ነበር የሄድኩት ያገር ልጆች ይሄን ይመስላል። ከአሁን በኋላ ደግሞ ያለውን ነገር እነግራችኋለሁ ማለት ነው። አሁን የቀረኝ እኔ አሻራ ነው። ትኬት ቆርጫለሁ። ትኬት አሻራ ከመስጠታችሁ በፊት ነው ትኬት የሚቆርጡት አሉ ማለት ነው። ስለዚህ ትኬት ቆርጫለሁ፣ አሻራ፣ ከዛ ደግሞ አገር ቤት መግባት ነው እላችኋለሁ። የቀረኝ የምገባበትን ቀን ሁሉም ሁሉን እነሱ ናቸው የሚያዘጋጁት። በፊት እንደዛ አልነበረም። አሁን አዲስ ትኬት ነው ማለት ነው። የሀገር ቤቶች አሻራ የለም። ትኬት አልያዛችሁ ብለው አሉ። በሰላም ግቢ በብኝና በጣም ብዙ ብር ይጠይቃል። በተለይ ትራንስፖርት ታቁታላችሁ ምናምን። መልካም ስራ እየሰራችሁ ስራ ቦታችሁ ለመዳሞች አትናገሩ። ደግሞ እኔ ቀድሜ ተናግሬ ነበረ እና አንድ አይደለም ብቻ ቀድሜ ተናግሬ ነው ስላችሁ እንደሚሄድ ነው እንጂ ይህንን ነገር ምናምን አልነገርኳቸውም። ግን ያለውን ነገር በትንሹ እንደሚሄድ ብያቸው እንደምትሉ አይደሉም ወላኪልን ማቢሄምኔ በሰላም ነገር ያብቃኝ እላችኋለሁ፣ ሁላችሁ እነዚህ ቀን ያብቃችሁ። ቀኑንም ሁሉ ማለት ነው ስራ አልሰራም፣ ሌሊቱንም አልተኛም፣ እፈክራለሁ። ቀን የፈከርኩትን ሌሊት ያሰብኩት በቃ ብቻ የማባሪፍ አዲስ ስሜት ነው የሆነብኝ። በጣም ብዙ አመት ቆይቻለሁ ሳኡዲ አረቢያ፣ በጣም በጣም ብዙ አመት አፌራን በሰላም